242 ሰዎችን አሳፍሮ አህመድአባድ የተነሳውና ወደ ለንደን ጋትዊክ አውሮፕላን ማረፊያ በረራ የጀመረው አውሮፕላን ብዙም ሳይርቅ ነው የተከሰከሰው። የህንዱ ጠቅላይ ሚኒስቴር ናሪንድራ ሞዲ በደረሰው የአውሮፕላን መከስከስ አደጋ ጥልቅ ሐዘን እንደተሰማቸው ገልጸዋል። በአደጋው ጉዳት ለደረሰባቸው ቤተሰቦችን መጽናናትን ተመኝተዋል። ከአየር መንገዱ 12 ሰራተኞች በተጨማሪም 169 የህንድ 53 የብሪቴን አንድ ካናዳና እንዲሁም ሰባት የፖርቹጋል ዜጎች በአውሮፕላኑ ተሳፍረው እንደነበር ተዘግቧል። አደጋው ወደ ደረሰበት ስፍራ ከ90 በላይ የድንገተኛ አደጋ ሰራተኞች ተልከዋል። የአደጋውን መንስኤ በማጣራት ዝርዝር መረጃ በቀጣይ እንደሚሰጥ አየር መንገዱ መግለጹን ቢቢሲ ዘግቧል።